ትንቢተ ሆሴዕ ምዕራፍ አስር እስራኤል ፍሬው የበዛለት የለመለመ ወይን ነው። እንደ ፍሬው ብዛት መሰዊያውን አብዝቷል። እንደ ምድሩም ማማር መጠን ሐውልቶችን እያሳመሩ ሰርተዋል። ልባቸው ተከፈለ። አሁንም በደላቸውን ይሸከማሉ። እርሱ መሰዊያቸውን ያፈርሳል፣ ሐውልቶቻቸውን ያጠፋል። አሁንም ንጉስ የለንም እግዚአብሔርን አልፈራንምና ንጉስ ምን ያደርግናል? ይላሉ። የማይረባውን ቃል ይናገራሉ። ቃል ኪዳን በገቡ ጊዜ በሐሰት ይምላሉ። ስለዚህም መርዛም ሳር በእርሻ ትልም ላይ እንደሚበቅል መቅሰፍት ይበቅልባቸዋል። የሰማሪያ ሰዎች ስለ ቤት አዌን እንቦሳ ይፈራሉ። ክብሩም ከእርሱ ዘንድ ወጥቷልና ሕዝቡ ያለቅሱለታል። የጣዖቱ ካህናትም በሐዘን ይንተባተባሉ። ለንጉሱ ለኢያሪም እጅ መንሻ ይሆን ዘንድ እንደ አሶር ይማረካል። ኤፍሬምን እፍረት ይይዘዋል፣ እስራኤልም በምክሩ ያፍራል። ሰማሪያ ከንጉሷ ጋር በውሃ ላይ እንዳለ አረፋ ጠፍታለች። የእስራኤል ኃጢአት የሆኑት የአዌን የኮረብታው መስጎጃዎች ይፈርሳሉ። እሾህና አሜኬላ በመሰዊያዎቻቸውም ላይ ይበቅላል። ተራሮችንም ክደኑን፣ ኮረብቶችንም ወደቁብን ይሏቸዋል። እስራኤል ሆይ ከጊብአ ዘመን ጀምረህ ኃጢአትን ሰርተዋል፣ በዚያ ጸንተዋል። በጊብአ ላይ ሰልፍ አይደርስባቸውም። ምን በፈቀድሁም ጊዜ ገጽጻቸዋለሁ ስለ ሁለቱም ኃጢአታቸው በታሰሩ ጊዜ አሕዛብ ይሰበሰቡባቸዋል። ኤፍሬም ማበራየት እንደ ለመደች ጊደር ነው። እኔ ግን በአንገቱ ውበት እጭንበታለሁ፣ በኤፍሬም ላይ እጠምድበታለሁ፣ ይሁዳም ያርሳል፣ ያዕቆብም አፈሩን ያለሰልሳል። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ እንደ ምሕረቱ መጠን እጨዱ ጥጋታችሁም እረሱ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትንም ፍሬ በልታችኋል። በኃያላንህ ብዛት በመንገድህም ላይ ታምነሃል እና በሕዝብህም መካከል ሽብር ይነሳል። እናትም ከልጆቿ ጋር በተፈጠፈጠች ጊዜ ሰማን ሰልማን ቤት አርብ ኤልን በሰልፍ ቀን እንዳፈረሰ አምባዎች ሁሉ ይፈርሳሉ። ከኃጢአታችሁም ክፋት የተነሳ ቤቴል እንዲሁ ያደርግባችኋል። በነጋ ጊዜ የእስራኤል ንጉሥ ፈጽሞ ይጠፋል።